በደብረ ማርቆስ ከተማ ሲካሄድ የቆየው የክለቦች እግር ኳስ ውድድር አቅማቸውን ለመለካት እንደሚያግዛቸው ተሳታፊዎች ተናገሩ። በከተማዋ ለወራት ሲካሄድ የቆየው የእግር ኳስ ውድድር ተጠናቋል። በተለይም ተስፋዬ በደብረ ማርቆስ ከተማ ሲካሄድ የነበረው የክለቦች ውድድር ተጠናቋል። በከተማዋ ተቀዛቅዞ የቆየውን የስፖርት እንቅስቃሴ ለማነቃቃት የተካሄደው ውድድር ተተኪዎችን ለማፍራት ሚናው ከፍተኛ እንደሆነ የደብረ ማርቆስ ከተማ አስተዳደር ስፖርት መምሪያ ኃላፊ አቶ ተስፋዬ አእምሮ ገልጸዋል። ደብረ ማርቆስ ከተማ አስተዳደር ራሱን የቻለ እግር ኳስ ክለብ ሊኖረው ይገባል። ከአሁን በፊት የነበረውን ክለብ ማስቀጠል አስፈላጊ እንደሆነ የገመገምን ስለሆነ ሶ ተጫዋች ከሌላ ቦታ ከማምጣት ያሉ ከታዳጊዎችም ከክለቦች የተሻለ ስኪል ያላቸውን የተሻለ ብቃት ያላቸውን የተሻለ እንቅስቃሴ የሚያደርጉ ስፖርተኞችም ለመመልመል ያግዛል። እንዲሁም ደግሞ ከዛም ባለፈ ለጤናም ያለው ጥቅም ከፍተኛ ነው። ክለቦችን ወደ ውድድር ለማምጣት በእርግጥ መጀመሪያ ላይ ለማቋቋም የመጀመሪያ እንደመሆኑ መጠን ለማቋቋም ከባድ ፈተና ገጥሞን ነበር። የበጀት ጉዳይ ይገጥማል፣ የአሰልጣኝ ጉዳይ ይገጥማል፣ የተጫዋቾች ጉዳይ አለ። እሱን እሱን በመፍታት ያሉ ችግሮችንም በመቋቋም ክለቦች እንዲቋቋሙ ወይም እንዲደራጁ ማድረግ ተችሎ አሁን ላይ እንግዲህ ይህን ያህል ጨዋታ እያካሄድ እንዳለ ለመግለጽ ነው። የእግር ኳስ ውድድሩ ራሳቸውን የፈተሹበትና የወደፊት አቅማቸውን ለማጎልበት ትምህርት የወሰዱበት መሆኑን የውድድሩ ተሳታፊዎች ገልጸዋል። ብዙ ነገር አውቀንበታል። ውድድሩም ይኸው ፈታኝ ነበረ። በጣም ለብዙ ወጣቶችም ከአሉታዊ ቦታ ከመዋል ታድጓቸዋል። ወደፊት ናሽናል ቲም ለመጫወትም አስባለሁ። አላህም ከፈቀደ ደግሞ ወደፊት አውሮፓ ውስጥም ደግሞ ለመጫወት አላህ ከፈቀደ ኢንሻአላህ እጫወታለሁ። ያው ደስ ይላል ያለው ነገር፣ አሰልጣኞች ልክ እንደ አባት ምናምን ነው የሚከባከቡን። ያለው ነገር ጥሩ ነው። ያው እኛ እየሞከር ነው የአቅማችን ያህል። ከእግዚአብሔር ጋር ትሬኒንግ አንቀመጥም ይሄ ውድድሩ አልባለ ቦታ ከመዋል የተሻለ ነው። ዝግጅቱ እዚህ መደበቂያችን እግር ኳስ ነው እና እግር ኳስ ደብቀ እንላለን ከሌላ ሶስት ነገሮች ላይ እንታቀብበታለን። በደብረ ማርቆስ ከተማ አራቱንም ክፍለ ከተማ ባሳተፈው ውድድር ላይ የዋንጫ ባለቤት መሆን የቻሉት የአብማ ክፍለ ከተማ አሰልጣኝ ነግሬው ብርሃን ውድድሩም በርካታ ተተኪ ስፖርተኞችን ለማፍራት እንደሚያግዝ ገልጸዋል። ውድድሩ አሪፍ ነው። በክፍለ ከተማዎች ነው የተሰበሰብ ያው በክፍለ ከተማ እንደመሰብሰባችን አሪፍ ትሬኒንግ ሰርተን አሪፍ ውጤት ታምጥተናል። እንግዲህ ደስ ብሎናል። የልጆች አቅም አሪፍ አሪፍ ላይ ነው ያለው። ያው ልጆችን የሚታይበት ሌላ ውድድር ቢፈጠር ነው ልጆች ታላቅ ክለብ ጋር የጫወቱ የሚደረግበት ሁኔታ ቢፈጠር አሪፍ ነው ለልጆችም ውስጥ ለታዳጊዎችም አሪፍ ነው ብዬ አስባለሁ። ለወራት ሲካሄድ የቆየው የክለባት የእግር ኳስ ውድድር ፍጻሜውን ሲያገኝ በጨዋታው የተሻለ እንቅስቃሴ የነበራቸው ክለቦችና ተጫዋቾች የተለያዩ ሽልማቶች ተበርክተውላቸዋል። በኢትዮጵያ ፕሪምየር ሊግ 25ኛ ሳምንት ጨዋታ ኢትዮጵያ መድን አሸንፎ መሪነቱን አጠናክሯል። የሳምንቱ የመጨረሻ ቀን መርሃ ግብር አካል የሆነው የመድንና አዳማ ጨዋታ ተጠባቂ ነበር። አዳማ ላለመውረድ፣ ኢትዮጵያ መድን ደግሞ ለሻምፒዮንነት በእያንዳንዱ ጨዋታ ትኩረት ያደርጋሉ። በጨዋታው የመጀመሪያ አጋማሽም ሶስት ግቦች ተቆጥረዋል። መሐመድ አበራና ሃይደር ሸሪፋ ለኢትዮጵያ መድን ኳስን ከመረብ አገናኝተው ሁለት ለባዶ መርተዋል። በአጋማሹ ማጠናቀቂያ ግን ስንታየው መንግስቱ ለአዳማ ግብ አስቆጥሮ ሁለተኛውን አጋማሽ በተነሳሽነት እንዲጀምሩ አስችሏቸዋል። ሆኖም ወጣቱ የመስመር ተከላካይ ያሬድ ካሳይ ለኢትዮጵያ መድን ግብ በማስቆጠር ሶስት ነጥባቸውን አረጋግጧል። ውጤቱን ተከትሎ መድን ከተከታዩ ኢትዮጵያ ቡና ዘጠኝ ነጥብ ከፍ ብሎ ሊጉን እየመራ ነው። በአንጻሩ አዳማ ከተማ በሊጉ ከሚሳተፉ 18 ክለቦች መካከል 16ኛና ወራጅ ስጋት ሲገኝ ባለፉት አምስት ጨዋታዎችም ድል አላደረገም። ትናንት ሊደረግ የነበረው የድሬዳዋ ከተማና የኢትዮ ኤሌክትሪክ ጨዋታ በዝናብ ምክንያት ስቴዲየሙ ማጫወት ባለመቻሉ ለሌላ ጊዜ ተላልፏል። የሊጉ 26 26ኛ ሳምንት ጨዋታዎች ደግሞ ከነገ ጀምረው ይደረጋሉ። ኢትዮጵያ ፕሪሚየር ሊግን መድን በ48 ነጥብ ይመራል። ኢትዮጵያ ቡና በ39፣ ባህር ዳር ከተማ በ37 ይከተላሉ።